አሰላም አለይኩም ረሐመቱላሂ ወበረካቱ። እየጀማ ቤተሰቦቼ እንደት ናችሁ? ሰላም ናችሁ? ሰላም ናችሁ? ፊበርድኝ ሰላም ሰላም። ክርስቲያኖች እንደት ናችሁ? አላችሁ በታላይ ይጠፉ ቅልን እንግዲህ ዛሬ እንቁላል አምሮኝ ነው። እንቁላል አምሮኝ ስላችሁ እንደዚህ መስራት ፈልጌ ነው። እበላለሁ፣ ግን እንደዚህ መስራት ፈልጌ ነው እላቸዋለሁ። ዛሬ ቁርስ አብረን እንሰራለን እላቸዋለሁ። ተመልካቹ በሚፈልጉት ሁሉ ማለት ነው ጋብዣቸዋለሁ። ማለት ነው እኔ ቃሪያ ስለማልወድ አንድ ቃሪያ ብቻ ነው ያደረኩት። እዚህ ጋር ግማሽ ሽንኩርት ነው ያደረኩት። አንድ ቲማቲም፣ ሁለት እንቁላል እዚህ ጋር ላይ ማለት ነው። ይህንን ምን አረጓለሁ? አብሬ ነው እዚህ ውስጥ ሳህን ነው አዘጋጅቼ ያለሁ። እዚህ ውስጥ አብሬ እከተዋለሁ እላችዋለሁ። አብረን መለከት እንግዲህ አንዳንዴ ውስጥ ሞኛችሁ ነው ማለት ነው። ቁርሳችሁን የሚነግራችሁ ነገር ካለ ወላሂ ሁሌ ክብስ ሁሌ ክብር ይሄ ጅብን ይሄ ጃምፕ ምናምን የቀባችሁ አትብሎ፣ አንዳንድ እንቁላል ጥብስ አድርጋችሁ እንጂ ዝም ብላችሁ ጉርስ ነው ምን ሆነ እንደዚህ ነው ያደርጋችሁ ወዶ ማለት ነው። እንቁላል ቪታሚን ነው፣ ቪታሚን ነው። ቢቸግር ዶክተር እንዳትብልኝ ወላሂ። ይሄ ነው እንቁላል ቪታሚን ነው። ቪታሚንነት ይሰጣል፣ የሁሉም ነገር እንትን ይላቸዋል፣ ይረዳል ማለት ነው። እንቁላል በጣም አሪፍ ነው። አሁን እንቁላሌን እዚህ እጨምራለሁ ሰብሬ ማለት ነው። ያለችን በደንብ ባሪክ ምትታረጋታለሁ ማለት ነው። ከነጭ ታበኛለች አወጣዋለሁ እንደምንም እንደምን አድርጌ እንደም እንደው ብሎ እውነቴን ነው የምላቸው አትስራ እኮ

ቀስ ብላ ስላለች ማለት ነው። እንደምታዩት እንዲህ እንዳመረባት ትወጣለች ማለት ነው። ቀስ ተደርጋ ራሷን እንዳመረባት እንድትዘው ትወጣለች እላችኋለሁ። እሳት መለበለብ የለበትም። እንዳይረበልብ እጠብቀዋለሁ፣ እጠብቀዋለሁ ወደ ምንም አድርጌ ማለት ነው ሽታው እ ነገር

ሰዎች ወጪ ግልብጥ ጠርግ ያታለው እንደምንም አድርጌ እንደምንም አድርጌ ማለት ነው። አይ ዛሬ እንዳታዋርደኝ እንዳታዋርደኝ ብዬ ማለት ነው። እንደምንም አድርጌ ይገለበጥ ኳስላችኋለሁ እንደምታዩት ማለት ነው። ይሰበረብኛል ብዬ ወይ ወይ ወይ እየተንቀጥቅጬ ነበረ። ግን እንደምንም አድርጌ ግልብጥ ጠረ ኳስላችኋለሁ። እንዴት እንደማመረባት ያት ያት ያት ተማረከ፣ ተማረከ። አሁን ደግሞ ሳህሌን አዘጋጃለሁ። ወተቴን እየፈላች ነው ሻይ ወተቴን እየፈላች ነው። ሰላሳ ሁለት እንቁላል ስንት እንደሆነ ትልቅ

እንደ ቪዛ ከፈለግን ሳንዱሽ አድርገን እንበላለን፣ ከፈለግን ዝም ብለን በሹካችን እንበላለን እላቸዋለሁ። እንደምትወዱት ተስፋ አደርጋለሁ። ሁለቱም እንቁላል ይወዳቸዋል። ብዙ ሰው ነው የሚሆነው። ፍቅር ካለ፣ ሰላም ካለ፣ ፀባይ ካለ፣ ምን ካለ፣ ሙያ ካለ፣ ሁለቱም እንቁላል ከአንድ ትማትም ጋር፣ ከግማሽም ኩርት ጋር፣ ከአንድ ቃሪያ ጋር ይሄ ሁሉም ይወጣዋል እላቸዋለሁ። በደቂቃ ሰዓት እንሰራለን እላቸዋለሁ።

ተስፋ እንዳለው እንደሌለው ቀምሶ ማለት ነው። አሁን እንደምትወዱት ተስፋ አደርጋለሁ። ቤተሰቦች እንግዲህ አበረታቶኝ ላይክ ሼር ያደርጋችሁ አበረታቶኝ። በአዲስ አዲስ ነገር እመጣለሁ። ሁላችንም ማለት ነው አብረን እንሄዳለላችኋለሁ እንደምትወዱት ተስፋ አደርጋለሁ። የእኔ ቤተሰቦች የምወዳችሁ ማለት ነው። እንግዲህ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን የሚላችሁ በጋ ባይ እወዳችኋለሁ። እንደምትወዱ ተስፋ አደርጋለሁ።